ባለፉት የለውጥ ዓመታት መንግስት፣ ዘርፈ ብዙ የልማት ስራዎችን ሲያከናውን የአካባቢ ጥበቃ ተግባርም ሌላው መልኩ ነበር። በዚህም ከዓመት በፊት የተጀመረው የጽዱ ኢትዮጵያ ንቅናቄ ለከተሞች እድገትና ለዜጎች ምቹ ከባቢን በመፍጠር የማይተካ ሚናን አበርክቷል። ይህም የጸዳች ኢትዮጵያን መልክ የሚገልጽ የጽዱ ኢትዮጵያ ንቅናቄ ነው። ጽዱ ኢትዮጵያ ማለት የንጽህና ባህል የዳበረባት ከፕላስቲክ አፈር፣ ውሃ፣ አየርና ድምፅ ብክለት የጸዳች ዘመናዊ የደረቅ የፍሳሽ የኤሌክትሮኒክስ እና አደገኛ ኬሚካል ቆሻሻዎች አያያዝ እና ከተሞቿ መንደሮቿ አየሯና ውሃዋ ዓለም አቀፍ ደረጃቸውን በጠበቀ መልኩ ንጹህ የሆኑባት ጽዱና ውብ ኢትዮጵያን መፍጠር ማለት ነው። በዚህም ጽዱነት ለኢትዮጵያ ቅንጦት ሳይሆን ጤናማ ትውልድና አካባቢን በመፍጠር ሀገር የጀመረችውን ሁለንተናዊ እድገትና ስኬት ለማስቀጠል የሚያግዝ ነው። ጽዱ ኢትዮጵያን መፍጠር የቅንጦት ሳይሆን ለፍትሃዊ ማህበራዊ ኢኮኖሚያዊና ዲፕሎማሲያዊ ብልጽግናችን መሰረት ነው። ጤናማ ትውልድ በመፍጠር ምርታማነትን ያሳድጋል፣ የሕክምና ወጪን ይቀንሳል፣ የዜጎችን የኑሮ ጥራት በማሻሻል ማህበራዊ ትስስርን ያጠናክራል። ከዚህም ባለፈ የኢትዮጵያን ገጽታ በማሳደግ በቱሪዝም ኢንቨስትመንትና ዲፕሎማሲ ሀገራዊ ጥቅሞችን ለማስጠበቅ ይረዳል። ለአየር ንብረት ለውጥ ተጋላጭነትን በመቀነስም ዘላቂ ልማታችንን ያረጋግጣል። በመሆኑም ጽዱ ኢትዮጵያ የጋራ ብልጽግና ለማረጋገጥ ቁልፍ ነው። ይህንኑ ሀገራዊ ትልም እውን ለማድረግ መንግሥት አቅጣጫ ነድፎ በትኩረት ሲሰራበት ቆይቷል። ከዚህም ውስጥ መላው ኢትዮጵያውያን የተሳተፉበት የአረንጓዴ አሻራ መርሃ ግብር በርካታ ትሩፋቶች ነበሩት። የአረንጓዴ አሻራ መርሃ ግብር ህዝቡን በሰፊው በማሳተፍ በሚሊዮኖች የሚቆጠሩ ችግኞችን በመትከልና በመንከባከብ የአየር ንብረት ለውጥን ከመቋቋም ባለፈ የአየር ጥራትን በማሻሻል የአፈር መሸርሸርን በመከላከልና የውሃ ሀብትን በማበልጸግ አረንጓዴና ጽዱ ኢትዮጵያን ለመገንባት ወሳኝ ሚና እየተጫወተ ይገኛል። በሌላ በኩል ከፍተኛው ሚና የተጫወተው የከተማ ኮሪደር ልማት ከመዲናው አዲስ አበባ ባሻገር ወደ 65 ከተሞች በመስፋፋት ለዜጎች ጤናማ አካባቢን ፈጥሯል በከተሞች ውስጥ አረንጓዴ ቦታዎችን በመፍጠር የከተሞችን ጽዳት ውበትና የአየር ጥራትን በማሻሻል ለዜጎች ንጹህ ምቹና ጤናማ የኑሮ ሁኔታን እየፈጠረ ይገኛል። ሶስተኛው የገጠር ኮሪደር ልማት የገጠር ኮሪደር ልማት የተቀናጀ ማህበራዊና ኢኮኖሚያዊ ልማት ከማረጋገጥና የገጠሩን ማህበረሰብ አኗኗር ከማሻሻል ባለፈ ንጹህ ቤቶችን ጽዱና አረንጓዴ አካባቢዎችን ላካይ ተስማሚ ኃይልና የንጹህ አየርና ውሃ አቅርቦትን በማስፋፋት ጤናማ ቤተሰብንና ንጹህ የገጠር መንደሮችን ይፈጥራል። የታዳሽ ኃይል ዘርፉን ከማጠናከር ጀምሮ ሞተር አልባ ኤሌክትሪክ ተሽከርካሪዎችን ለመጠቀም የተለያዩ እንቅስቃሴዎች ተጀምረዋል። ለዚህም ሀገሪቱ የተለያዩ አዋጆችና ደንቦችን በማውጣት ዘላቂና ዘመናዊ የቆሻሻ አወጋገድ ስርዓትን በማዳበር ምቹ ሁኔታ ማድረግ ተችሏል።